በስተ መጨረሻም ሩታ ያለችበት ሁኔታ ታወቀ። እንዲሁም ደግሞ አብርሽም ፍርድ ቤት መቅረቡ ታውቋል። ሩታ ወደ ኋላ እንደማትመለስ የስከዛሪዋ ሕመማ እንዲበቃላት እንዲያቆምላት ጭራሽ ጭራሽ ከአብርሽ ጋር መሆንም መቀጠልም እንደማትፈልግ በጣም ስለታመመች በጣም ስለደማች ስለቆሰለች ምንም መስተካከል ነገር የለውም ሊስተካከል የሚችለው ከሱ ስለይ ከሱ እርቅ ነው በማለት እንግዲህ ውሳኔዋን አሳውቃለች የፍርድ ቤት ሂደቱ እንግዲህ እየተጧጣፈ ይገኛል ማለት ነው ሩታም እንግዲህ ኤፍሬም ዛሬ አግኝቷት ነበረ ያለውን ነገር እንድታስተካክል ወይም ደግሞ ይቅርታ እንድታደረግለት በአጭሩ እየጠየቃት እያወራት ነበረ ሩታ ግን በአቋሟ እንደጸናች ካሁን በኋላ ምንም ወደ ኋላ የምትመለስበት ነገር እንደሌለ በብዙ እንደተጎዳች አሁን ላይ ግን ጠንካራ እየሆነች እንደሆነ ተናግራለች ማለት ነው። ሌላኛው ደግሞ ልጄን ከመወለዴ በፊት ነው ይህንን ነገር ላስተካከል የምችለው ከወለድኩኝ በኋላ ልጅ ልጄ እዛም እዚህ የምሮጠው የሚሄደው የምወጠው የምገባውም ነገር የለኝም በማለት እንግዲህ አብርሽን በሚገርም ሁኔታ እንግዲህ ፍርድ ቤት ልትገትረው እንደሆነ ውሳኔዋን አሳውቃለች። በአቋሟ ጸንታለች ማለት ነው። ተመልካቾችስ ይህንን ነገር ሲሰሙ ሲያዩ ምን አሉ? ኤፍሬምስ እንግዲህ ሩታን ይቅርታ አድርጊላት ሊል መጡ? ምን አይነት ምላሽ ይዞ ሄደ? ሩታ የመለሰችለት ምላሽስ ምን ተሰማው? የሚለውን ነገርም በደንብ ሀሳብ እንሰጣለን። በአጠቃላይ ኤፍሬም ደግሞ፣ ኤፍሬም ብቻ ሳይሆን አብርሽም በሩታና በአብርሽ መጣላት ምክንያት የሚያደርጉት ተመልካችን ነው ወይ ደግሞ ሶስተኛ ወገንን ነው ወይ ደግሞ ሌላን ሰው ነው ሌላን አካል ነው። ግን አንድም ቀን ሩታም ብትሆን አብርሽም ቢሆን ለመጣላታቸው ወይ ደግሞ እንደዚህ ለመራራቃቸው እንዲህ እዚህ ድረስን ለመድረሳቸው እኔ ነኝ ጥፋተኛው፣ በዚህ መንገድ ባላደርግ ኑሮ፣ ይህንን ባልሰራ ኑሮ፣ ይህንን ባልናገር ኑሮ ይህ አይፈጠርም ነበር እዚህ ደረጃ እንደርስም ብሎ ሩታም አብርሽም ራሳቸውን ሲወቅሱ፣ ራሳቸውን ሲናገሩ፣ ራሳቸውን ሲፈትሹ አይቻላቅም ና ሁሌ በተመልካች ሰበብ ነው የምታደርጉት ሁሌ በሌላ ሰው፣ በሶስተኛ፣ በአራተኛ ወገን ነው ሰበብም ምክንያትም የምታደርጉትና ያንን ነገር መፍታት የሚችሉት እነሱ ነበሩ። በአጠቃላይ ስለ ጣልቃ ገብነት እና ስለ አብርሽና ሩታ ስለ ፍርድ ቤት ሂደቱ በደንብ የማወራላችሁ ሀሳቢ መጣጣችሁ ይሆናል። ስለ ሩታም አዲስ ነገር ይዤላችሁ መጥቻለሁ። በመጀመሪያ እንዴት ናችሁልኝ? የተወደዳችሁ የቻናሌ ቤተሰቦች ሰላም ና ፍቅር እመኝላችኋለሁ። ቪዲዮ ያው እፖስት አለውኝ ግን አንዳንዴ በኔትወርክ ምክንያት እየጠፋው እገኛለሁ። ብቻ ግን አላቋረጥም። እውነት ለመናገር ውዶች ዬ በየትኛውም ሰዓትና ቦታ ቢሆንም ለአንድ ቀን ለሁለት ቀን ላልፍ ችላለሁ ወይ ደግሞ ለሆነ ሰዓት ለሆነ ቀን ልጠፋ ችላለሁ። ከዛ ውጭ ግን አለው እስከ መጨረሻው ና አለው ልሽ በሉኝ። እናንተን በኮሜንታችሁ አበርቱኝ እና ሁሌም ሰራለሁኝ ለማለት ነው። ና ስለመጣችሁ ከልብ አመሰግናለውኝ በያላችሁበት ፍቅር ሰላምን እመኝላችኋለሁ ወዶች ዬ እና ዛሬ ሮታ ብቅ ብላለች። ያው ቡታጅራ ሁሉም ተሰብስበው እንደሄዱ ሁሉም የየራሱ ቁስልም የየራሱ ህመምን ቢኖርበት እንግዲህ ደስተኛ ለመሆን እየሞከሩ ነው የሚገኙት። ና ሂደዋል መስቀልን ለማክበር ና አንዱ ቤት ደስታ ነው፣ አንዱ ቤት እንባ ለቅሶ ነው ያለው። ና ከባድ ነው አስቸጋሪ ነው ና እች ልጅ እንግዲህ ነፍሰ ጡሩ ና የእውነት ለመናገር እኔ አብርሽ ቢታሰር ራሱ በሳት ቀር አይለኝም። የእውነት ለመናገር ክፉ ነገር ነው ያደረገው ሩታ ላይ። በእውነት ቃላቶቹ ራሱ ያሳምማሉ ከድርጊቱ በላይ የእውነት ቃላቶቹ ያሳምማሉና አሁን ደግሞ ከሄርሜላጋ ጋር እያደረጉት ያሉት ነገር ደግሞ በጣም በጣም በጣም ከምነግራችሁ በላይ እንኳን ለአንድ ነፍሰ ጡር ሴት አምናው ራሷን አሳልፋ ሰጠው ልጅን ያህል በረከት ልሰጠው የተዘጋጀች ሴት ከቤተሰቦቿ እርቃ ቤተሰቦቿን አሸንፋ ለአንድ ፍቅር ስትል ለአንድ ትዳር ስትል ለአንድ ህይወት ስትል ለአንድ ሰው ስትል አንድ ሺ ነገር ጥላ የመጣችን ሴት ካረገዘች በኋላ መሄጃ የላትም ተብላ በዚህ ልክ። የእውነት ለመናገር የቱንም ያህል እኮ አንድ ነፍሰ ጡር ሴት ማለት ነው መድሀን ያለምነ እኔ ራሱ በስስት ነው ማያት። ያች ሴት መጥፎም ትሆን ጥሩም ትሆን በስስት ነው ማያት። በቃ በጣም ቁሜ ማለት ነው እግዚአብሔርን ነው ምላችሁ። እንበይ የመጣ ሆኔ ነገር ሳወራላችሁ ና ቁሜ አያት አለው በቃ ዝም ብዬ ነፍሰ ጡር ሴት ካየሁ አያይና በቃ ጸልይላታለሁ። እግዚአብሔር ምስክሬ ነው ምላችሁ በጣም ብዙ ጊዜ በቃ በቀን አያያለሁ ብዙ ነፍሰ ጡር ሴቶችን ስወጣ ምናምን ና ቁሜ ጸልይላቸው በሰላም እንዲገላገሉ ከዛ ጤነኛ ልጅ ደግሞ እንዲሰጣቸው። አንዳንዴ ደግሞ ከባድ ነገር ሊፈጠር ይችላል። ልጅ ተረግዞ ተወልዶ እስኪታቀፍ ድረስ ብዙ ሀሳብ፣ ብዙ ጭንቀት አለ ለአንድ ነፍሰ ጡር ሴትና ጥሩ ነገር ነው የምመኝላቸው፣ ጸልይላቸዋለሁ እዛው ላይ ቁሚና፣ ያስደስተኛል። በቃ በሰላም እንዲገላገሉ የእግዚአብሔርን ድንቅ ስራ እንዲያዩ። አላደለ ሰው ላይ ያረገዘች ሴት ልታዩ ትችላላችሁ፣ የወለደች ሴትም ልታዩ ትችላላችሁና እርጉዝ የሆኑ ሴቶች በሰው ላይ ልታዩ ትችላላችሁ። እናንተ ላይ ደግሞ እግዚአብሔር ስራውን ሰርቶ ድንቅ ፍጥረት ሲሰጣችሁ ምን ያህል ደስተኛ እንደምትሆኑ እንግዲህ የወለዳችሁ ታውቃላችሁ። ያልወለዳችሁም እንግዲህ ነገ ንስን ወልድናቃለን ብዬ ነው ማስበው ና በጣም ጸልየላቸው ነው የሚሄደው እንኳን ስ አይደለም በዚህ ልክ ባሏ ሆኖ ራሷን አሳልፋ ሰጠው። ለቤቷ ለተዳሯ ታማኝ ሆና ይህ ሁሉ ጊዜ ይህ ሁሉ ቆይታ ደስተኛ አድርገው በህይወቱ ስኬታማ እንዲሆን አድርገው ዛሬ ላይ ግን የእውነት ለመናገር ሊሄድ ያሰበን አትሄድ ማለት ትርፉ ማስረፈድ ነው። የእውነት ለመናገር ማለት ነው ና ኤፍሬምም ዛሬ በጣም አናዶኛል፣ አልዋሻችሁም፣ በጣም አናዶኛል። ኤፍሬምም ብቻ ሳይሆን ሌሎችም ያናደዱኝ ነገር እነግራችኋለሁና። ይህ ልጅ በሳት የቱንም ያህል ክፉ ነገር ብታደርግ እንኳን ክፉ ብትሆንም፣ እኔ ሩታ ላይ በጣም ያዘንኩትኝ መቼ መሰላችሁ? ነፍሰ ጡር ሴት ሆና የሆነ ልጅ ሀብል እየሰጣት እያሰረላት ነበረ። ሚኪ ነው ምናም የሚባለው ልጅ። በዛ ላይ ደግሞ እየሳማትም ነበር ያ ሰአት ላይ በጣም በጣም እርር ድብን ብዬ ሩታ በጣም ተቆጥቻት በጣም በቃ ተናገርያት ነበረ። ለምን መሆን የሌለበት ነገር ነው? ቢያንስ ነፍሰ ጡር ሴት ነሽ። በዚህ ሰዓት ፈጣሪሽን የምትለምኝበት ፈጣሪሽን የምትማፀኝበት ጤነኛ ልጅ እንዲሰጥሽ ያንችን ጤንነት የልጅሽ ደህንነት የምታስቢበት ታይም ላይ እያለሽ እንዴት ከወንድ ጋር በዚህ ልክ ትለጣጠፍ? አብርሽ የቱንም ያህል ቢያስከፋሽ ቢያሳዝንሽ ቢያስቀይምሽ ብዬ ተናገሪያት ነበረ። ና ከዛ ውጭ ይህን ያህል የጎላ ነገር አላደረገችም። ግን የቱንም ያህል ክፉ ሴት ብትሆን አብርሽን ብታስቀይመው ብትሳሳት ብትዋሽ ሲያሻሽ ያልሆነ ነገር ብታደርግ በዚህ ሰዓት አብሯት መሆን ሲገባው እንደምታዩት እንግዲህ ይውጣልሽ፣ በቃ ይባስብሽ፣ ይቀጥልብሽ፣ ይጨምርብሽ ብለው ከሄርሜላ ጋር የሚያራምዱት ሙድ በጣም የሚገርም ነገር ነውና የሄርሜላ ብልግና ተውት የወጣ ነው። አረግማትም ፈጣሪ እጇን ይሰጣታል አንድ ቀን አይቀርም። የእጅ መጀም አይቀርም። እግዚአብሔርም ሰው ደግም ሰራ፣ ክፉም ዘራ፣ የሆነ ሰዓት ላይ የእጁ ማግኘቱ አይቀርም። የሆነ ሰዓት ላይ መሳሳቱ አይቀርም። የሆነ ሰዓት ላይ የሆነ ነገር መግጠሙ አይቀርምና ዋጋ ይከፍላል። የሄርሜላና የአብርሽ ጉዳይ ደግሞ እርግጠኛው የምነግራችሁ ነገር አሁን ሩታ በሄደችበት መንገድ የእውነት ለመናገር ማለት ነው እኔ አስፈራይ ነገር ሰማኒያ ከአብርሽና ና ከሩታ ጋር ሰማኒያ ያላቸው ወይ የሚለው ነገር እኔ አይመስለኝም። እውነት ለመናገር ምክንያቱም ሁሉ ነገር በጥድፊያ ነበር የሆነውና አዲስ ነገር ይኖራል ብዬ አላስብም። ለማንኛውም ግን አብርሽ ብቻ ሳይሆን ተጠያቂ የሚሆነው በዚህ ሰዓት ነፍሰ ጡር ሴት ሚስቱ አስቀምጦ ከትዳሩ ላይ ሌላ ትዳር፣ ወይ ደግሞ ሌላ ፍቅር፣ ሌላ ሴት ጋር መሄዱ በሚዲያም የተደገፈ ማስረጃ ስላለ አብርሽ ለመቀጣት በጣም ቀላል ነው የሚሆነው። ሩታ ሌላ ብዙ ማስረጃ ማምጣት የማይጠበቅባትም፣ መድከምም፣ መውጣትም መውረድም አይጠበቅባትም ና በአንዴ ሊጠይቅ ይችላል ማለት ነው። በዚህ ጉዳይ ራሱ ና እሷ ብቻ እሱን ብቻ ሳይሆን ሄርሜላም መጠየቅ አለባት። ለምን ነፍሰ ጡር ሴት እዚህ ጋር እያለቀሰች ምክንያቷ እሷ እንደሆነች ደጋግማ በቪዲዮ እያወራች እየተናገረች፣ ለምን እንደተከፋች ለምን እንዳዘነች ለምን እንዲህ እንደሆነች እየተናገረች እያየች እየሰማች በዚህ ልክ የሰው ትዳር የሰው ሕይወት በጥብጣ አላደለም። ደስተኛ ህይወት እኖረኛል ብላ ከባለ ትዳር ወንድ ጋ በዚህ ልክ ሚዲያ ላይ መተቃቀፍ፣ መተሻሸት ትልቅ ትልቅ ተጠያቂነት ሊኖርባት ይገባል ብዬ አስባለሁ። ና በቅርቡ እንግዲህ የፍርድ ሂደቱን የምናይ ይሆናል። ሩታም ውሳኔዋን አልቀየረችም። ከወለድኩኝ በኋላ ማንም ቼክ አያደረገኝም መዞርም መንከራተትም አልፈልግም ብላለች። እውነታ ነው። ልጇን ጋ ነው ጊዜዋን ልታሳልፍ የምትችለው። ፍርድ ቤት ለፍርድ ቤት አትዞርም። ና በእርግጥ አሁንም ነፍሰጥሩና እንደዚህ የምታሳልፍበት ጊዜ ላይ አልነበረችም። ለማንኛውም ግን ፈጣሪ አንድ እንዲያረጋችሁ ምኞቴ ነው። አልዋሻችሁም፣ እግዚአብሔርን ነው እምላችሁ። ምክንያቱም ሩታ የለፋችበትን ነገር አውቃለሁ። አብርሽም ለትዳሩ በርግጥ ለፍቷል። ለህይወታቸው መሳካት ለኑሯቸው ብዙ ለፍቷል፣ የታወቀ ነገር ነው። ግን የሩታ ይበዛልና በዚህ ሰዓት ጥሏት የሚሄድ ወንድ ክፉ ወንድ ነው። እኔ በህይወቴ ይቅር ራሱ ማልለው ወንድ ቢኖር ነፍሰ ጡር ሴት መሄጃ የላትም ብሎ ጥሏት የሚሄድ ወይ ደግሞ ያልሆነ ንግግር የሚናገራት ወይ ደግሞ በጣም የሚያስከፋት የሚያስቀይማት ወንድ በህይወቴ አብዝቼ እጠላለውና የእውነት ለመናገር ለወንዶቻችን ልቦና ይስጣቸው ነው ምለው፣ እና አብርሽም ልቦና ይስጥ ነው ምለው። ኤፍሬምን የተናደርኩበት ፓርት ምንድነው፣ ሩታን ታይታይ ነው የሚላት እንዴ? እች ልጅ እኮ ከዚህ በኋላ ማንም ሰው ሊጨቀጭቃት ሊያወራት አይገባም። ለምን ድርጊቶቹ ከቃላቶቹ በላይ ሩታኮ በቃላት ልትናገር ልታወራ ትችላለች። ግን አብርሽን እያየው አይደለም ወይ በድርጊቱ የሚያደርገውን ነገር እያየ እንዴት ሩታን ተይ ትላት አለ። በጣም ያበሳጨ ነገር ማለት ነው። ሩታኮ ታይ ታይ ታይ ብላ ስንት ጊዜ ስንት ነገር ተወች አይደል እንዴ። ምንም የተስተካከለ ወይም ደግሞ የ የሰመረ ነገር የለማ። አሁን ላይ አብርሽ ነው በተግባር ከሴት ጋር እየተላላጠ ጠይ ተላላ ሰም ለዛውም ነፍሰ ጥሩ ሴት ቁጭ አድርጎና በሕግ ያስጠቀኛል ብሎ አላሰብም። ሚዲያ ላይ ነው የወጣውና ያ ነገር እያለ አብርሽ ሩታ እንትና ኤፍሬም ሩታን መጠን ስትናገረ በጣም ስለገረመኝ ነውና፣ በእርግጥ አንተ መልካም ነገር ተመኝተ ነው እንዲለያዩ ስለማትፈልግ ነው። ሩታም እንድትጎዳ ስላልፈለግክ ነው። አብርሽም ይጎዳል በነገራችን ላይ። በእርግጥ ትዳር ሲፈርስ ማለት ነው እግዚአብሔርን ነው የምላችሁ የሚጎዳ ሁለቱም ይጎዳሉ። ህይወት የብሎ የጀመሩት ነገር አለ። መስመር የያዙት ነገር አለ ና ያ ነገር በቃ ብትንትኑ ሲወጣ ስንት ህልም ስንት እቅድ ያላቸው ሰዎች ማንም ሰው ደስተኛ ሊሆን አይችልም። ግን በትዳር ላይ ሆኖ ደስተኛ መሆን ካልቻሉ መፋታትን ምርጫ ያደርጋሉ አንዳንድ ሰዎች ና ኢኒዌይስ ግን የሩታና የአብርሽ ኑሮ ህይወት አንድ ቀን ሳይጣፍጥ አንድ ቀን ጥሩ ነገር ሳይሆኑ ሳይኖረው ልክ እንደ በቃ እንደ ገለባ ፍፍፍፍፍ እንደተባለ አየር ላይ እንደተንሳፈፈ እንግዲህ ማብቂያው እዚህ ጋ በሆኑ በጣም ያሳዝናል ና ከባድ ነገር ነው። ሩታ በመጀመሪያ ደህና ሁና ጤነኛ ሁና በማየቴ ዛሬ ደግሞ በጣም አምሮባት ነበረና የእውነት ለመናገር ግን ብትሰራም ጸጉሯን ቢያምርባት ምናምን ነፍሰ ጡር ሴት አትመስለኝም የእውነት ብዙዎቻችሁ እንደውም ራሱ ውሸቷን እየዋሸች ነበር የመሰላችሁ። በእርግጥ ከዚህ በፊት ብዙ አይነት ውሸት ስለ ዋሸው አብርሽና ሩታ ሁሉም ነገር ውሸት ነው የሚመስላችሁ። ግን ያው ሩታ የረገዘችው የእውነት ነው። የአጥር ወፋት ስማሽ ራሱ ተከብሮ ውሸት ነው፣ እርጉዝ አይደለችም፣ እያስመሰለች ነው ውሸት አምነች እያሉ እያላችሁ ነበረ። በእርግጥ ያው ፊቷ የነፍሰ ጡር ሴት አይደለም፣ ግን ደግሞ እርግዝናው ትክክልና እውነተኛ ነገር ነው። ና በአጭሩ ግን ሩታ ፍርድ ቤት እዛ እዚህ ማለቱ ተትቶ ወይ ደግሞ አብርሽም በእርግጥ ከዚህ በኋላ መመለስ አይቀርም። አንድ ቀን እየየ ብለ አርቅሰ አርቀሰ ተጸጽተ መምጣት አይቀርም፣ ና ያ ነገር ሊሆን ይችላል። ግን ፍርድ ቤት ለፍርድ ቤት አሁን አንችም በዚህ መንገድ መንከራተትም መጨነቅም አለብሽ ብዬ አላስብም። ብቻ ፈጣሪ ይርዳችሁ ነው የምለው። ና ከባድ ነው፣ በጣም ከባድ ሕይወት፣ በጣም ከባድ ጉዞ፣ ረዥም ጉዞ፣ ከባድ ሕይወት፣ ከባድ ነገር፣ በቃ ከባድ ውሳኔ፣ ሁሉ ነገር የከባበደ ነገር ነው። ብቻ በጣም አስቸጋሪ ነገር ነው። እኔ እንጃ አላውቅም ብቻ ሩታን በዚህ ልክ ጤነኛ ሁና ደስታ የለም አይታይም ፊቷ ላይ ምንም ደስታ የላትም የውሸት ፈገግ ትላለች ያን ሁሉ ፈገግታ ታስታውሳላችኋ ሩታ እኮ ስትስቅ በቃ እንደ ፀሐይ ነበር የምታበራው ና ያ ሁሉ ፈገግ አሁን ራሱ እንባዎቿ በአይኖቿ ተሞልተው ስትፈገግ ትላለች ና ግን እውነተኛ ና ትክክለኛ ፈገግታ ደስታን አደለም እያገኘች የምትገኘው። በዚህ ጊዜ በዚህ ዘመን በዚህ ወቅት እንዲምታለቅስበት እንዲ ምታዝንበት እንዲምትከፋበት ጊዜ አልነበረም። ለማንኛውም ግን ፈጣሪ ያለውና ፈጣሪ የፈቀደው ነው የሚሆነውና ና ሁሉም ነገር ለበጎ ነው። ና ተመልካችም የሩታን ጥንካሬ እየተናገራችሁ ነበር። በጣም ጠንካራነት እውነት ነው። በጣም ከሚባሉ በላይ ጠንካራ የጠንካራም ጠንካራነት ና ከዚህም በላይ እንዲያጠነክራት እግዚአብሔር ከዚህም በላይ ጤናዋን እንዲሰጣት ከዚህም በላይ እንግዲህ ጤነኛ የሆነ ልጅ ወልዳ እንድታቀፍ እንድትስም፣ ሁላችንን በጸሎት እና ግዛት ላይክ ሼር እናርግ፣ ሰብስክራይብ እናርጋት፣ እናበረታታት በኮሜንት አለንልሽ ልንላት ይገባልና። አብርሽ ነውር ነገር ነው ያደረገው፣ እውነት ለመናገር በጣም አሳፋሪ ነገር በጣም የወረደ ከባድ ነው፣ ብቻ የማይደረግ ነገር ነው። እዚህ ዓለም ላይ ተደርጎ የማይታወቅ ነገር ነው። ለማንኛውም ሁሉም የየስራውን ያገኛል፣ የጅጁን ያገኛል ብዬ ሀሳቤን ለመስጠት ነው። የምወዱ ና ከባድ ነው። ባትለያዩ አሁንም ደስ ይለኛል። ከባድ ነው። አላቅ ምን ማለት እንዳለብኝ እንግዲህ የኔ ሀሳብ ይሄንን ይመስል ነበረ። ስለነበረን ቆይታ ከልብ አመሰግናለሁ። የእናንተንም ሀሳብ አስተያየት ጨምሩ፣ ላይክ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ጉዞ ወደ ሃምሳ ሺህ ኬ እየገባን ነው የምንገኘው። እወዳችኋለሁ። በቅርቡ እንግዲህ በራሴም ስራዎች የመጣላችሁ ይሆናል። አንዳንድ ቪዲዮችን ያው ፖስት እያደረጉላችሁ ነው። ቲክታክ ላይ ብትገቡ ነገራችን ላይ ከምወዶ ልጅ ጋር ከማፈቅረ ከሚያፈቅረኝ ምርጥ ልጅ ጋር ሁኜ እንግዲህ ቪዲዮችን ሼር እያደረጉላችሁ እገኛለሁ። ዩቲብ ላይም አንዳንድ ቪዲዮ እየለቀኩ ነው። ብዙዎቻችሁ እያበረታታችሁኝ ነው። ቲክታክ አንዳንዴ ላይ ብገባለሁ ና ላይ ሼር እያደረጋችሁ በቲክታክ መምጣት ትችላላችሁ። ወዳችኋለሁ። ድጋፋችሁ አይለየኝ። ላለው ሰላም ደሩልኝ።